ቤተሰብ በእርሚ ቤት የተለቀቀ ቪዲዮ ሁላችሁ አይታችኋል ብዬ አስባለሁ። እኔ በጣም ነው የተገረምኩ ማለት ነው። ቤተሰብ ለምን እንደ ሁኔታ ቃላችሁ የአብርሽ ድርጊት የአብርሽ ሁኔታ ሲታዩ ምንድን ነው የተረዳችው እኔ የተረዶ ምንድን ነው ድብና አድርጎ የረሜላን እያፍቅራታል ምክንያቱ ሁሌ ከሱ ቅጥቅጥ አጠፋም ልጅቷ ማለት ነው እና የእውነት በጣም ነው ያዘንኩ ማለት ነው ለምን እንደሆነ ታውቃላችሁ አንድ ቀን ለሚስቱ አስቦ አቅም አንድ ቀን ለሩታ እንደዚህ ሆኖ አቅም እሱ ግን ለዚህ ለውሽማ ብሎ ከጎደኞች ጋር ይጣላል አያችሁ እኔ እንጃ ምን አይነት አስመሳይ ሁላ ናቸው፣ ግን ሁላችሁም ጤነኛ ናቸው። ግን ፈረንጆ ምን አለች? ልጅ ብትለጠልጣት የምር እንዴት እንደሆነ አያችሁ። ምን አይነት ሰው ነው ግን? ባለጌ ነው እውነት አብርሽ። ኔ የእውነት ኔ ምንም ነገር የለንም ይላሉ እንጂ ድብን አድርጎ ድብን አድርጎ ዛሬ ሁላችሁም እንኳኑ አያችሁ፣ እንኳኑም ተረዳችሁ። ድብን አድርጎ ያፍቅራታል ለምን እያሻች ምን እያደረገች ነበረች? እውነት ለመናገር ለምን ይሄ ልጅ ወደ ፍቅር አይመጣም? እርጉዝ ምስቱ ያላሰብ ወንድ ለርጉዝ ምስቱ ያላዘነ ይሄ እውነት ይሄ ልጅ አባት ነው ይባላል። ይሄ አነ ለምን በጣም ነው የደነገጥኩ ማለት ነው። እና ብቻ በጣም ያዛዝናል። ጋይስ፣ ሰላም ሰላም፣ ጤና ይስጥልኝ ውድና የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? የእኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የእኔ ውድ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር ሰብስክራይብ በማድረግ አበረታቱኝ ለማለት እፈልጋለሁ። ባካችሁ ተው አበረታቱኝ፣ የምር ላይክ አድርጉ። ብታበረታቱ ምን ችግር አለ? አይከፍልበትም። ጋይስ ተው እና ዛሬ በእነዚህ ልክስክስ ሰዎች ቪዲዮ መጥቻለሁ ማለት ነው። እውነቱን ለመናገር ልክ ቪዲዮ የሰራው ያለ ነው ቪዲዮ የተለቀቀ ማለት ነው። በጣም መሽቶ ነው ቪዲዮ የተለቀቀ እውነቱን ለመናገር። መልሼ ደግሞ ማታ አልሰራውም። አሁን ጠዋት ነው የምሰራው ይህን ቪዲዮ ማለት ነው። እና የአብርሽን ድርጊት አይታችሁ ሁላችሁን ተረዳችኋል ብዬ አስባለሁ ከኤርሚ ጋር መሆን እንደምፈልግ በጎደኞች ሁኔታ ስታዩ ከሱ ዙሪያ ያሉ ሰዎች ደግሞ የራሳቸው ህይወት የላቸውም። በሰው ህይወት የሚኖሩ ሰዎች ናቸው። በተለይ አቤላ ና ብሩኬ እነዚህ የርሜላ ቦርሳ ናቸው ብዬ ነው ማስበው። የኤርሚ ቦርሳ ናቸው ወይስ የሬሜላ ቦርሳ ናቸው እነዚህ ማለት ነው። እና እና አብርሽ ድብና አድርጎ ልጅቷን ያፈቅራታል ሁኔታውን ስታዩ እንደዛ ነው። ቢጋይስ እኔ በጣም ነው ያዘንኩ የመጨረሻ ማለት ነው እና ይህ ሰው ለሩታ ይጠቅማታል ብዬ አላስብም። አላቅም ብቻ ደግሞ ይሄ ልጅ አለ ይላሉ እንደ የልጅ አባት ነው ትሆናል። ሁኔታ የልጅ አባት ነው ያለ ምክንያቱ ለእርጉዝ ሴት ያላዘን ሰውዬ ባለፈው ሩታ እስከ ሮም ድረስ ጠርቶ እቺ ውሽሞ ባለችበት ቦታ ሌላ ችግር ፈጠራችሁ። እሺ ብለን ታ ዛሬም ድጋሜ ነቢን እያስፈራሩኝ ኖ ብለሽ ወደ ሱ ስልክ ደውላ እኔ እንጀ ወይስ ድራማ ነው የሚሰሩብን? ግራ ተጋባን ጋይስ፣ ምን አይነት ጉድ ነው ይናን? ጉድ ማለቀ የለም እንዴ እኛ ኮሳለችን ጌታ፣ ዝም ብላ ማየት ነው እንጂ በእናንተ ዙራ ላይ አስተያየ ሰጠን ሰጠን ሰተን ደከመን። እና አብርሽ ግጥማ ልጅቷን ያፍቅራታል። እንዴት እንደሚሆኑ አያችሁ? እንዴት እንደሆኑ እንዴ! እነዚህ አብርሽ እንደዚህ ሲሆን እኔ አይቻላቅም። ልጅቷን ምንድን ያስነካችሁ ብዬ ማሰብኩ። ምክንያቱ የሳመች የደባበሰች ለመወንድ ልጅ ፍቅር ውስጥ አይገባም። ከው ማፈራ ናቸው፣ ጌታን ማፈራ ናቸው። ምን ምን እንላለን? ግን ይሄ ልጅ የሚመክረው ሰው የለም። ግን ቤተሰብ የላቸውም። ግን ቆም የሚመክረው ሰው የለም። እርጉዝ ሚስት ላይ እንዴት ከሌላ ሴት እያነጅናል? እንዴት ከሌላ ሴት ጋር እንደዚህ ነገር ያደርጋል? እስከ ሮም ድረስ ከአዲስ አበባ ተከትላ እንግዲህ ብታ ያረገቡ፣ ይሄ ሩተን ለመቃጠል ሩተን ለመናደድ ነው። እነዚህ ነገር የሚያደርጉ ማለት ነው። እና ምንለች? ይቺ ልጅ ጠፈጥፋችሁ ከሱ ህይወት ብታወጡ ማለት ነው። በነገሩ ላይ የአብርሽ ጓደኞች እኮ ምንም ማድረግ አይችሉም፣ ገባችሁ? አብርሽ ፈልጎ ነው የሚያደርጉ እንደዚህ ነገር ማለት ነው። ራስ ፈልጎ ነው እሱ ከህይወቱ ካላስወጣ እቺ ልጅ ምን ታደርጋለች? ጓደኞቹ እኮ ቢያወሩ ቢያወሩ እኮ ጥቅም የለውም ማለት ነው። እና አሁን ቢንና ፈረንጆኛ ያልፈሩ። በዚህ ልክ ሮታ እንኳን ልክ እንደዚህ ልጅ አልሆነችው። በጣም ነው የቀበጠችው፣ በጣም ነው የተጨማለቀችው የረሜላ ተብዬ ማለት እኔ በህይወቴ ነው ያቺ አላቅም። እንደዚህ የተጨማለቀች ሴት ነው ያቺ አላቅም። ነውር ኮ ነው። እውነት አንቺ ሴት ልጅ ብቶኝ ብትኝ ለሮታ ብታስብ እንደዚህ ነገር አታደርግም ነበር። በእርጉዝ ሴት ላይ እኮ ነው። አንቺ እንኳን እረፍት እየሰጠሽ አይደለሽም። ስልክ የደወላችሁ ና የትላላችሁ እሷን ለመናደድ እሷ ደግሞ አታለቅስም። ደግሞ ምናለች? ከዚህ ልጅ ህይወት ብትወጡ የራሳቸው ህይወት የላቸውም። ግን እኔ እንደ ተረዳው ጋይስ አብርሽ ፈልጎ ነው የሚያደርገው እንደዚህ ነገር ማለት ፈልጎ ልጅቷ ስለሚፈልጋት ነው እውነት ለሚስቱ ቢያስብ ኖሮ ድሮ ነበር የሚያስወጣት፣ ድሮ ነበር ማለት ነው። እና ለሮታ ምንም ጥቅምም የለውም ቦታውም የለውም። እውነት ለመናገር ከውሽማ ጋ ነው አሸይገዳ እያለ ያለው ማለት ነው። እና ይገርማል። ብቻ ለዚህ ምክንያት እኮ ከጓደኞች ጋር እየተጣላን ያለ ማለት ነው። ወንድሙ እስቲ ኤፍሬም ምናለ እንዳይፍሬም እንዳይፈረብትተውን ማለት ነው የኤፍሬም ንግግር በጣም ይመቸኛል። ለምን እንደሆነ አላቅም። እውነት ለምን ግልጽ ግልጽ ነው የምናገረው። ታናሹ ወንድሙ እንዴት እንደሆነ ማለት ነው። ይሄ ደግሞ ታላቅ ይባላል። ታላቅ በዚህ ልጅ ለሴት ልጅ አዝና ታቃለ። ለሚስቱ እንኳን እኮ እንደዚህ ተቆርቁራ አታውቅም አብርሽ ተብዬው ማለት ነው። ለውሽማ እንደዚህ ትቆረቁራለ። ለውሽማ ብላ ከጓደኞች ጋር ትጣላለች። በጣም ይገርማል ይገርማል ጋይስ። በጣም ያዘንኩበት ቪዲዮ ነው፣ ዛሬ የተለቀቀ በሷ ቤት የምር ሁኔታው ስታዩ በደንብ አድርጎ ያፍቅራታል።